ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችንን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። ሜሊክ ስለ እናቷ ተጨንቃ በመጨረሻም ኢንሴ ጋር ትደውላለች። ከኢንሴ ጋርም ያለውን ነገር ስለ እናቷ መረጃ ታገኛለች። ኢንሴም ሱምሩን እንዳስጠጋቻትና ከእሷ ጋር አብረው እንደሆኑ እንዲሁም ደግሞ ሳሚት እሷንም እንዳባረራት ትነግራታለች። ይህን ነገር ስትሰማ ሜሊክም በጣም ትደነግጣለች። በሌላ በኩል ቻን ቢኒያምን አስጠርቶታል። በውስጥ ከተቀመጡ በኋላም ቢኒያምን ይጠይቀዋል። ለምን ያክል ዓመት ነው ከኛ ጋር እዚህ የቆየው? ወደ ሰላሳ ዓመት ይሆነኛል እዚህ ቤት መስራት ከጀመርኩ። ስለዚህ አንተ በጣም ብዙ ጊዜ የሰራ ሰው ነህ፣ ከኤንስ የቀጥሎ ረጅም ጊዜ የቆየ አንተ ነ ማለት ነው። አንድ ነገር ልጠይቅህ ነው የእኛም ቤተሰብ አንተ ልትክደው ትችላለህ? አቶ ቻን መቼም ቢሆን ይህን ነገር እኔ መቼም ቢሆን አላደርገውም። እንዴት ይህም ቤተሰብ እክዳለው? እኔ እርግጠኛ ነ ቢኒያም እስኪ በደንብ አስብበት የሆነ ሰው በጣም ብዙ ገንዘብ ለአንተ ቢሰጥህ ትንሽ ገንዘብ አይደለም በጣም ብዙ ገንዘብ እንደዛም ቢሆን ለእኛ ታማኝ ሆነህ ትቀጥላለህ በደንብ አርጋ አስብበት ገንዘቡ ለምሳሌ መኪና ሊገዛልህ ይችላል ቤት እንዲሁም ደግሞ መርከብ በጣም ብዙ ነገር የሚገዛ ገንዘብ ነገር ግን ይህን ሁሉ ነገር የምታገኘው ይህን ቤተሰብ የሳንሳሊን ቤተሰብ የምትክድ ከሆነ ነው እስኪ ንገረኝ ታማኝ ትሆናለህ እኔ በፍጹም ይህን ነገር አላደርግም አቶ ቻን በፍጹም ከዚህ በተጨማሪ እኔ ከዚህ ቀደም የእናንተን ቤተሰብ እንድክድ የሚያደርግ ገንዘብ የሰጠኝ ሰውም የለም ገንዘብ ብቻ አይደለም፣ ምንም ነገር ቢሰጡኝ ጌጣጌጥ፣ ይህን ዓለም ራሱ ለእኔ ቢሰጡኝ በፍጹም ይህን ነገር አላደርገውም። እኔ ይህን ቤተሰብ በፍጹም ልክዶ አልችልም። ከጀርባው ሴራ ላሴርበት አልችልም። ይበቃሃል። አሁን ዝም በል። በቃ መሄድ ትችላለህ። ሂድ፣ በቃ ነገር ግን አቶ ቻን ወላህ አዳምጠኝ። ቢኒያምን በድጋሚ እንድናገር አታድርገኝ። ሂድ፣ በቃ። አቶ ቻን ያልከው ነገር እኮ ገብቶኛል፣ በቃ ተረዳሁ። ሂድ እያልኩህ እኮ ነው። በሌላ በኩል ሜሊክ እንሴ ቤት ደርሳ በሩንም ታንኳኳለች። እንዜ በሩንም ከፍታ ሜሊክን ስትመለከት በጣም ደስ ይላታል። ሜሊክ አክስቴ እንሴ፣ የኔ ተወዳጅ ልጅ በእውነት በጣም ነበር የናፈቅሽ፣ የኔ ውድ እያለች ምቅፍት አረጋታለች። እኔም በጣም ናፍቀሽ ነበረ። በጣም አክስቴ፣ እበር ላይ እንደቆምሽ ነሽ። በይ ግቢ ልጄ፣ ወደ ውስጥ ግቢ ወደ ውስጥ ከገቡ በኋላ ሜሊክ ትናገራለች። ልጎብኝሽ ብዬ ነው የመጣሁት አክስቴ። ይንሴ እንኳን ደህና መጣሽ፣ እኔ ውድ፣ እንኳን ደህና መጣሽ። ቤቴን ግን በቀላሉ አገኘሽው ወይስ ደግሞ አደከመሽ? በቀላሉ ነው ያገኘሁት፣ በቀላሉ አገኝቸዋለሁ። ምንም አትጨነቂ አክስቴ። በጣም ጥሩ ይኔልች፣ በጣም ጥሩ። ወንድምሽስ ኖህ እንዴት ነው? ምን ይሆናል ብለሽ ነው አክስቴ? ሁልጊዜም ተመሳሳይ ነው እሱ። እኔ ምለው ግን አክስቴ፣ እሱ ምሩ የለችም እንዲ? አልተመለሰችም? ወደ ቤት ትመጣለች? ትመጣለች፣ ወደ ውጭ ወጣ ብላ ነው እናቷ። ስንያት ቁርሷን በልታለች፣ ከዛ በኋላ አረፍ ልበል ብላ ተኝታ ነው። ይገርምሻል ልጄ ልጅ ቀን ሙሉ ስራ እየፈለገች ነው ያለችው፣ ስራ ለማግኘት ይህን ታውቂያለሽ አይደለ? በእውነት አሁን ድዛ ነው ስራ እያፈላለገች አክስቴ። እንሴ ሳሚት፣ በቃ እውነት ነው ማለት ነው? ምንም አይነት ድንቡሉ አምስት ሳንቲም እንኳን ሳይሰጣት ነው ወደ ውጭ ያስወጣና የጣላት መንገድ ላይ የጣላት ልጄ። ምን እንደዛ ብቻ ከዚህ የከፋ ነገር ነው ያደረገው። ፓስፖርቷን አልሰጣት፣ ስልኳን ነጥቋታል፣ ገንዘብ ነጥቋታል። ሁሉ ነገሯን ያቃጠለው እቤት ውስጥ አቃጥሎታል። ምን ያላደረጋት ነገር አለ? በመጨረሻ አውጥቶ ጣላቸው መንገድ ላይ። በጣም ያሳዝናል አክስቴ። ምን አይነት አሳፋሪ ሰው ነው ሳሚት። ማለት ይገርምሻል ልጅ ሕሊና የሚባል ነገር አልቀረውም ጭንቅላት ውስጥ። ምሕረት የሚባል ነገር እንኳን አያቅም። ለእነሱ ብቻ አይደለም ለእኔ እንኳን አላዘነልኝም። በጣም ጨካኝ ሰው ሆኗል። እኔ እየደጋገምኩ እየነገርኩት ነበረ፣ ተሳስተሃል፣ ስህተት ነው እያረክ ያለው ነገር ብዬው ነበር። በመጨረሻ እኔንም አሽቀንትሮ ይሻል ለአባቱ፣ ልክ እንደሱ ነበረ፣ ልብ የሌለው አፍረተቢስ ነበረ። አስታውሳለሁ። ሙዛፈርን ማለትሽ ነው? አሁን ልክ ነው። በጣም ጨካኝ ነበረ። ይገርምሻል፣ ጨካኝ አባት ነበረው። ከሱ ይገርምሻል፣ ድንቡ ሁሉ አምስት ሳንቲም ያገኘ ሰው አልነበረም። ሚስቱ እንኳን እንደዚሁ ነበረች። ሁሉን ነገር አደረገ። ልክ እንደ አባቱ እያደረገ ነው ያለው እሱም እንደዛ ነው። ሜሊክ ልክ እንዳባቱ ይገርምሻል። ታናሽ ልጅ ደግሞ ይሳት እንደዛው ነው የሆነው። ምን እያልሽ ነው? አግስቲ ለእናቱ አልተከላከለም እንደ ይሳት። ምን እያወራሽ ነው? ልጅ ሜሊክ በሁሉም ሰው ፊት ልጇ ነው ያዋርዳት። እንደውም ይባስ እኔን ራሱ አዋርዶኛል። እና ምን ልልሽ መሰለሽ፣ ሳሚት ከዛ ቤት ባያስወጣኝ እንኳን ልጁ ይሳት ማስወጣቱ አይቀርም ነበር እኔንም። በዚህ መሀልም እየተራምደች ንያት ኤንሴ ምን መሰለሽ፣ እዚህ ጋር ብላ ልትናገር ስትል ሜሊክ ጋር አይን ለአይን ይተያያሉ ወይዘሪ እንዴት ነሽ? በጣም ተጨነቂ አስቤ ነበር፣ እያለች ከተቀመጠችበት ትነሳለች። እየተናደደች ኒያት ትናገራለች፣ ምን ልትሰሪ መጣሽ? እዚያ እንጂ ልታረቂ ይመጣሽ ለያችሁ ፈልጌ ነው የመጣሁት፣ በጣም ግራ ገብቶ የነበር ተጨነቄ የነበር ስላንችና ስለ ሱምሩ። ከጀርባም እየተራመደች ሱምሩ ትደርሳለች። ስለኛ ተጨነቂ እንጂ ብላ ኒያትም ትናገራለች። እሷን ከተቆጣችት በኋላ ሱምሩ ልጇ ሜሊክን ስትመለከት ፈገግ እያለች ሜሊክ ልጄ ሜሊክ ብላ ተናግራ ወደ እሷ ጋር ቀርባ ልጄ እያለችም ታቅፋታለች። በጣም ደስ ይላታል። እናትና ልጅ ለመጀመሪያ ጊዜ ይተቃቀፋሉ። ሁኔታውን ኒሃት ስትመለከት ግራ ተጋባለች። ኢንሴ በአንጻሩ በጣም ደስ ብሏታል። እንበዋም ቅርር ይላል። እንዴት ነሽ ልጄ? ደህና ነኝ፣ ደህና ነኝ። ኔ እኔ ልታገኝ ነው አደል የመጣሽው? ስለ እኔ ተጨንቀሽ ነው አደለ ልጄ የመጣሽው እያለች እጇን ታሻሻለች። አዎ ለዛ ብዬን የመጣው ተጨንቄ ነበረ ስለ እናንተ እያሰብኩ ነበር። ነገሩን ከሰማው በኋላ ታውቅያለሽ ልጄ እኔ ስለ እናንተ እያሰብኩ እየተጨነቁ ነበር፣ ስለ አንቺና ስለ ኖኅ። እስኪ ቁጭ በይ ልጄ ባክሽ። እንዴት ንሽ ታዲያ ልጄ? ይህን ያለሽ ከማጋነሽ ይህን ያረፋችሁት ደግሞ ሰምቻለሁ። ሳሜት ወደ ሆነ ቦታ እንደወሰዳችሁና በመጨረሻም ከሱ እንዳመለጣችሁ ሰምቻለሁ። ተስፋ አድርጋለሁ እናንተ ላይ መጥፎ ነገር እንዳላደረገ ልጄ። ምንም አላደረገንም ደህና ነን። ነገር ግን ያ ቤተሰብ ምን ያክል ጨካኝ እንደሆነ ተመልክተናል። ነገር ግን አሁን ደህና ነን። ምስጋና ይግባውና ለጓደኛችን፣ በሩን ክፍት አድርጎልናል። እሱ ጋ ያለ ነው። አሁን ወንድምሽ ታዲያ እንዴት ነው? አሁን አሁን ያለበት ሁኔታ ምን ይመስላል? ምንም አይልም ደህና ነው። ለማንኛውም እኔ የመጣው የአንችን ደህንነት ለማረጋገጥ ነው፣ ደህና መሆንሽን ለማወቅ ነው። እኔ ደግሞ ስለ እናንተ ነበር ማስበው። አሁን ግን ፈጣሪ ይመስገን፣ አንቺ መጥሽ ከነገርሽ በኋላ ቀለል አለኝ። ስለ እኔ መጨነቅሽ፣ ስለ እኔ ማሰብሽን ሳውቅ በጣም ደስ ብሎኛል። አሁን በጣም ደህና ነኝ ልጄ። ሜሊክም ትናገራለች፣ እኔም በጣም ደስ ብሎኛል። እናትና ልጅ ለመጀመሪያ ጊዜ እርስ በርሳቸው ፈገግ እያሉ ይተያዩ ያሉ የሆነና ግን ያ ሁለት ወር እርስ በርስ እንደዛ ሲሆኑ ብዙም ደስ አላላትም። ሱምሩ ትጠይቃለች። ወንድምሽና አንቺ በጣም ጠንካራ ሰራተኞች ናቸው። ከዚህ በተጨማሪ ደግሞ ዲፕሎማ አላችሁ። ስራ አግኝታችኋለሁ? የታዲያ ስራማ እየፈለግን ነው። አዎ እየፈለግን ነው፣ በእርግጠኝነት እናገኛ በፈጣሪ ፍቃድ። በመሃልም ኒያት ዝምታዋን ስብራ ጣልቃ ትገባለች። ነገርኝ እስኪ ሱምሩ፣ አንችስ ከዚህ በተጨማሪ የእነሱ ስራ ማግኘት አለማግኘትን አንቺ ምን ያደርግልሻል? ልጄ ነገርኝ ስለ ምን እያልሽ ያለ ሹማዬ እያል ስምሮ ትናገራለች። ልጆቹ እኮ ናቸው ስለ እነሱ አስባለሁ እጨነቃለሁ። ለምንድነው የምታስብ የምትጨነቂው? ስለ እነሱ በእነሱ ምክንያት አይደለም እንዴ ያንቺ ሕይወት የተመሰቃቀለው? ጊዜን ጊዜ ሜሌክ ፊቷ ይቀያየራል፣ ትጨነቃለች። ስምሮ ልጇን አቀፍ እያደረገች ማዬ፣ ይበቃሻል፣ እባክሽ ለፈጣሪ ብለሽ ንያ ትናገራለች። ምንድነው ውሸትን የተናገርኩት? እውነት አይደለም ወይ የተናገርኩት? እነዚህ ከመጡ በኋላ አይደለም ወይ ሕይወትሽ የተበላሸው? ማስፈራራት አለ ብዙ ነገር አድርገውሻል። በመጨረሻ ደግሞ ያደረጉትን ነገር ሁላችንም አይተናል። አዎ ከተከበረ ቤት እንደ ልዕልት ከምትታይበት ቤት ውስጥ አባረውሻል። በእነዚህ ምክንያት ምስጋና ይግባትና ለዝች ምስኪን ኢንሴ፣ እሷ ባታስጠጋ ኖሮ ይሄኔ መንገድ ዳር ነበር የወደቅነው። አንቺ አዎ ለአሞራና ለተኩላ ነበር የጣለሽ ባልሽ። እማዬማዬ እያልሽ ደግሞ ድጋሚ ምክንያት እንዳስጭኝ እማዬ ይበቃሻል እያልኩሽ ነው፣ በቃ ምን እያልሽ እንደሆነ ለራስሽ በራሱ የምታይ አይመስለኝ። እማዬ እውነት አደለሞ የተናገርኩት ሰምሮ፣ ንገሪኝ እስኪ ውሸት ነው ወይ? በእነዚህ ልጆች ምክንያት አደለሞ የእኛ ህይወት የተመሰቃቀለው? ንገሪኝ። ይኸውልሽ እማዬ፣ በእነዚህ ልጆች ምክንያት አደለም እኛ እንደዚህ የሆንነው፣ በሜሊክና በኖ ምክንያት አደለም እኛ እንደዚህ የሆንነው፣ በራሳችን ነው። ይገባሻል እማዬ? ይኸውልሽ፣ ሶምሮ አዳምጪኝ። አዎ ባታናድጂኝ መልካም ነው። ይበቃሻል በቃ፣ ሶምሮ በድጋሚ እንዳትናገሪ። ይኸውልሽ እማዬ ይህንን ጉዳይ ከረጅም ዓመት በፊት እኔ ለሳሜት ልነግረው ነበር ይህ ሚስጥር፣ ነገር ግን አንች ነበር ያስቆምሽኝ ማየ። እንደውም ተጠያቂዋ ጥፋተኛ ማየ አንች ነሽ። የዛን ጊዜ ብትገፋፍኝና ብናገር ኖሮ ሁሉም ነገር ያከትምለት ነበር። የዛን ጊዜ አየሽ፣ ይስተካከል ነበር። አንችን ደግሞ መስማቴ እኔ ጥፋተኛ ያደርገኛል ማየ። ስለዚህ እኛንን ጥፋተኞቹ እነዚህ ልጆች አይደሉ። አሁን ገባሽ ይማየ? እንገባይ ገባይ ልጅ እየደጋገምሽ ዝም ብለሽ የማይረባ ነገር ነው የምትናገሪው። እኔ እንድትነግርኝ የምፈልገው የዛን ጊዜ ተናግረሽ ቢሆን ኖሮ ምን ነበር የሚፈጠረው ከዚህ የተለየ ነገር ነበር የሚፈጠረው ነገር። እማ ይበቃሻል። ከዚህ በኋላ እየበቃሻል፣ እየሻለው ስለ እነዚህ ልጆች በድጋሚ እንዳትጨቀጭቅኝ፣ ልጆች እንዳታነሽ ከዚህ በኋላ። እየተጨነቀች ሜልክ ትናገራለች፣ እብሄድ፣ መልካም ሳይሆን አይቀርም። በቃ መሄድ ይኖርብኛል ይመስለኛል። እዚህ መምጣት የጥሩ ነገር አልፈጠርም። ኒያትም ትናገራለች፣ ይህን ነገር ማወቅ ነበረብሽ። ተነስታ ልትወጣ ስትል ልጇን ትርቅም ማድርጋ ትይዛታለች። ሱምሩ ልጅ የትም አትሄጂም፣ የትም አትሄጂም። እንደዛ ነው ሱምሩ ልጅሽ። ሜልክ ማትሄድ ከሆነ እኔ መሄድ ይኖርብኛል። ወይ ፈጣሪ፣ ወይ እኔ ልውጣላታ እያሌን ያ ትናገራለች። በመጨረሻም ምን ተነስታ ከሳሎን ትወጣለች። ስምሮ እየተጨነቀች ሜሊክ ልጄ፣ እባክሽ ይቅርበኝ፣ በእናቴ ስም ይቅርታ ጠይቅሻለሁ። ሜሊክ ለፈጣሪ ብለሽ። ስምሩ ለምደም ደሞ ቅርታ ምትጠይቂ ምንም ያጠፋሽው ነገር እኮ የለም። ስምሮ አሁን ግን መሄድ ይኖርብኛል። የዚህን ጊዜ ኢንሴም ትናገራለች። የኔ ውድ ልጅ፣ አሁን እኮ ነው ገና የመጣሽው፣ እንዴት በችኮላ ትሄጃለሽ? ሻይ እኮ ልሰራለች ነው። ይኸውልሽ፣ ልጄ ሜሊክ፣ አዳምጪኝ። በማዬ ምክንያት በፍጥነት ከዚህ ቤት ምትወጭና ምትሄጂ ከሆነ በጣም እናደድብሻለሁ። አይ፣ እንደዛ አይደለም፣ በእሷ ምክንያት አይደለም። እኔ ስለ አንቺ ነበር የተጨነቅኩት እንዴት ሆናችኋል ብዬ ለማየት ነበረ። አሁን ያለችሁበትን ሁኔታ ተመልክቻሉ፣ አይቻሉም። አሁን ቀለል ብሎኛል። ባይሆን በሌላ ጊዜ ተመልሼ መጥቼ ሻይ እጠጣለሁ። ከዚህ በተጨማሪ ኖህ ያለሁበትን ሁኔታ የት እንዳለሁ አያውቅም፣ እዚህ መምጣቴንም አያውቅም። ስለዚህ ያስባል፣ ይጨነቃል። መሄድ ይኖርብኛል። እራሳችሁን ጠብቁ፣ እያለች ሜሊክ ትናገራለች። በመጨረሻም ትሄዳለች። ሜሊክ እነሱ ጋር ደርሳ ከጠየቀቻቸው በኋላ ወደ ውጭ ወጥታ በትካዜ ውስጥ እየተራመደች ባለበት ከፊት ለፊት ቀና ስትል ወንድ ማኖህ እዛ ቦታ ላይ ደርሶ ነበር። አይን ላይን ሲተያዩ መልእክት ደነግጣለች። እዚህ የተገኘሽው ሰምሩን ለማግኘት ነው አይደለም? መኪናው ጋር እንደደረሰች አንተ አሽከርክር መኪናውን ብላ ቁልፍ ልትሰጠው ስትል በሩን በእግሩ ይዘጋባታል። የጠየቅኩሽን ጥያቄ መልሰሽልኛል መጀመሪያ ወይስ ደግሞ እኔ የማዳመጥ ችግር ገጥሞኛል? እሺ መልካም፣ በቃ እንዳልክ ይሆንልህ። ተጨማሪ ጥያቄ እንዳትጠይቀኝ። ለጠየቀው ጥያቄ ደግሞ መልሱን አንተው ራስህ ተናግረሃል፣ መልሱን አውቀዋል። ብላ ተናግራ ወደ መኪና ውስጥ ትገባለች። በመጨረሻም ኖህ መኪናውን እያሽከረከረ እኔም ልሽ አሮጌቷ ማብራና ያለችው ከሷ ጋር በእርግጥ የት ትሄዳለች። ስለዚህ አያትሽንም እናትሽንም አይተሽ መጣሽ ማለት ነው። ልክከን የተናገርከው ሁለቱንም አይቻቸው አግኝቻቸው ነው የመጣሁት እና ምን ይጠበስ ነው የምትለው። ቆይ ኖህ። በጣም ጥሩ ሜሊክ። ስለዚህ የጥፋተኝነት ስሜት ተሰማሽ። እነሱ ያሉበትን ሁኔታ ውቅሽ ሄደሽ ተመለከትሻቸው። መልካም በቃ ያደረግሽውን ነገር ተቀብያለሁ። ከዚህ በኋላ ግን በፍጹም አታገኛቸውም። ይህን ነገር ማወቅ አለብሽ። ለምን ቢባል ኒህትንና ሱምሩን ከዚህ በኋላ አታገኛቸውም አልኩሽ። ይገባሻል አይደለ? የምናገረው ቋንቋ ቱርክኛ ነው ይገባሻል አይደለም እንዴ በእርግጥ ልክ ነህ አንተ እንደፈለግከው አንተ እንደፈለግከው ነው አይደለ ሁሉ ነገር መሆን ያለበት ነገር ግን አንድ ነገር ልጠይቅህ ለምንድን ነው ቆይ አንተ የፈለግከው ነገር ሁሉም ሁልጊዜ መሆን ያለበት ንገርኝ ለምንድን ነው ሁልጊዜ የምታዘኝ አንተ የምትከለክለኝ የምትፈቅድልኝ ለምንድን ነው ንገርኝ እንደዚህ ነው የሚቀጥለው ገባሽ እየከለከልኩሽ ነው በቃ ከዚህ በኋላ እነሱን አታገኛቸውም ብዬሻለሁ በፍጹም እንደዛ አይሆንም በፍጹም እንደዛ አይሆንም የውል ንሆ ይህም አድረግ አችልም ወደ ፈለግኩ ቦታ ሄዳለሁ የፈለግኩትን ነገር አድርጋለሁ አንተ ፈቀድክም አልፈቀድክም ወደድክም አልወደድክም በዚህ መልኩ ነው የምንቀጥለው ኖ ሜሊክ ይኸውልሽ አታበሳጭኝ አታናጅኝ ሜሊክ ማን እንደሆነች አታውቅም እንዴ ቆይ አንተ ሰው እኔ እኮ እህትህ ነኝ መንትያ እህትህ ነኝ አንተ አዛዥ ወይም ደግሞ አለቃ አደለም ገባህ ይኸውልሽ እኔ እንደዚህ የምናገረው ላንቺው ብዬ ነው ምክንያቱም አንድ ቀን ትናደጃለሽ ትበሳጫለሽ ኋላ ነገር ይሻሉ እኔ ራሴ መንከባከብና መጠበቅ አያቅተኝም ይኸውልህ አንተ ለራስህ ብታስብ መልካም ነው እኔ የምለው ግን አንቺ ዝም ብለሽ ነው ወይስ ደግሞ በደንብ አስበሽበት ነው እነሱን ለማግኘት የፈለግሽው እንደዛ አይደለም እኔ ፈልጌ ነው ነፍሴ ፈለገ በቃ ያንን ነገር ማድረግ ፈለገ አደረግኩ ሄድኩና ተመለከትኳቸው ያሉበትን ሁኔታ ነገር ግን አንድ ቀን አስታውሽም ሜሊክ አንቺና እንዲሁም ደግሞ ነፍስሽ የምትበሳጩበት ቀን ቅርብ ነው የሚሆነው ያው አስፈላጊ ከሆነ መናደድ መበሳጨት እችላለሁ ምክንያቱም ከዚህ በኋላ እኔ ዕጣ ፈንታዬ ወደ መራኝ ሁሉ ነው የሚሄደው መሆን ያለበት ነገር ሁሉ ይሆን በሌላ በኩል ቻንና እንዲሁም ደግሞ ሲቪላይ ይገናኛሉ። ቻንም ይጠይቃታል። ምንድነው ተከዘሻል? ምን ሆነሻል? የተፈጠረ ነገር አለ ደናነሽ? ወይ እታውቃለ? ሆቴሉ ጋር ካሳለፍም በኋላ እኔ እናንተ ማውራት አልቻልንም ነበረ። ይውልሽ ሲቪ ላይ አዳምጭኝ፣ የዛን ቅ ምሽት እኔና አንቺ በጣም ጠጥተን ነበረ። እንደዛም ነው የውልሽ፣ አንዳንድ ነገሮች እያለ እየተናገረ ባለበት ከበሩ ፍለፊት ለፊት እያንጩ አለቀችም ሄግ ታዳምጣለች። ምን እያወራ ነው? እኔ ስለ እሱ አይደለም እያወረው ያለሁት፣ እያወረው ያለሁት እኔ ስለ እሳቱ ነበረ። እያልክ ነበር አንተ እንሆህ ነው ያንን እሳት ያቀጣጠለው ብላል፣ አደለም? ከዛ በኋላ ጥሎ ሄደ። ሸሸን ያልከው ምን ማለት ነው? ይህን ነገር ልነግሬት ይችላል አብራራልኝ እስኪ ምን እያልሽ ነው ያለሽው ሲቪላይ ይህንን ጉዳይ ለማወቅ ለምን ፈለግሽ ሲቪላይ አገኘሽው እንዴ እሱን ወደ አንቺ መጥቶ ነበረ ከእሱ ጋር ተነጋገራችሁ የነገረሽ ነገር አለ ወይ ንገሪኝ ምን ይሰራል አሁን እሱ ምን ይሰራል አል ቻን እኔ ማረጋገጥ የምፈልገው ነገር ስራ ለዛ ብቻ ነው የጠየቅኩ ምንድን ነው እሱ ማረጋገጥ የፈለግሽው ይህ ሁላ አዳም ጠኝ ቻን የሆነ ነገር ካለ የተፈጠረ ነገር ካለ ያንን ነገር ደግሞ ከደበቀኝ በእውነት ይበቃል በቃ ቻን እውነቱን ማወቅ አለብኝ ምንድን ነው እሱ ከኔ ደበቀኝ ከኔ ምንም ነገር መደበቅ የለብህም፣ እየተባባሉ ሲያወሩ በሩን ብርግድ አድርጋ ህክመት ጣልቃ ትገባለች። ይበቃል ይበቃል፣ የደበቀኝ ነገር ካለ ምናምን። እኛ ከአንቺ የምንደብቀው ምን ነገር ይኖራል? የኔ ልጅ ምንም ነገር የለም ከአንቺ የተደበቀ። ይኸውልሽ፣ የዚህን ጊዜ እየተራመደች ሲቪ ላይ በቃ ገብቶኛል፣ ተረድቻችኋለሁ ብላ ጥላቸው ትሄዳለች። እኔ ምለው ቻን፣ ይህች ልጅ ግን ምን ሆናለች? ምንድን ነው እያደረገች ያለችው? አክስቴ፣ ምን ሆነሻል? ይኸውልቻን፣ የሆነ ነገር ልጠይቅ ነበር የመጣሁት። እኔ መልካም፣ ጠይቅኛ ታዲያ። ሱምሩ ግን የት ያለችው? ምን ይጠቅምሻል እሱ ማወቁ? ምክንያቱም እኔ እያሰብኩ ያለሁት አሁን ያለችው ሱምሩ ታክሲን ጋር ይመስለኛል፣ እሱ ቤት ነው ያለችው። በቃ ምክንያቱም እሱ በጣም የሚወዳት ሴት ነበረች፣ ታውቃለህ። ይህንን አክስቴ ይበቃሻል፣ እባክሽ እንደዚህ አይነት ነገር አትናገሪ። ጃን ይሄ እኮ ከዚህ ቀደም ሲደረግ የነበረ ነገር ነው። ገባህ? አንተ የምትፈልገውን ብቻ ነው አይደል የምታዳምጠው? እኔ በአይኔ ያየሁትን ነገር ነው እየጠየኩ ያለሁት። ይገባሃል? እየነገርኩ ነው። ይኸውልህ የሱምሩን ፎቶ በስዕል ተደርጎ እሱ መኝታ ክፍል ውስጥ ነበር እያልኩ ነው። በአይኔ በብረቱ አይቻለ ይህንን ነገር ይገባሃል? ይሄንም ምስጢር ይኸውልህ ለአባትህም ነግሬው ነበረ። ነገር ግን በፍጹም ሊያምነኝ አልቻለም። ነገር ግን እውነት ነው የተናገርኩት ነገር፣ እኔ ያየሁትን ነው የማውራው። ይኸውልሽ አክስቴ፣ ይቺ ሴት እንግዲህ ከዚህ ቤት ውስጥ ሄዳለች አይደለም እንዴ? ከዚህ ውጭ ምንድን ነው መፈልጊው? አንቺ ምን ትፈልጊያለሽ? ንገሪኝ። እየነገርኩ ያለሁት ነገር ምን መሰለ፣ ያቺ ሴት ዝም ብላ አትቀመጥም፣ ተመልሳ ወደዚህ ቤት ትመጣለች እያልኩ ነው። እስከነ ውሸቷ ተመልሳ እዚህ ቤት ውስጥ ትገባለች፣ ይገባል። ይህን ስለማውቅ እኔ የምጨቀጭቅ። ለማንኛውም ጫነ፣ አንድ ነገር ማወቅ አለብህ። እዚህ ቤት ውስጥ በድጋሚ እንድትገባ እኔ በፍጹም አልፈቅድላትም። በሬሳዬ ላይ ትረማመዳለች እንጂ፣ በእውነት እልሃለሁ፣ አትገባም እዚህ ቤት ውስጥ። ለማንኛውም ይሄን በሲቪላይ እና በአንተ መካከል ምንድን ነው እሱ? ችግር አለ እንዴ? ሆቴል ውስጥ ምናምን የተፈጠረ ነገር አለ? መቼም የፈጣሪ ፍቃድ ይሁን ጥሩ ነገር እንደተፈጠረ ተስፋ አድርጋለሁ። እያለችም ፈገግ እያለች ህክመት ትናገራለች። በሌላ በኩል ሆቴል ሳሜት ሰራተኞቹን አሰማርቶ እየተራመደ ባለበት፣ ተደብቃ ኒያትም ስትመለከተው ከቆየች በኋላ እየተራመደች ወደ እሱ ጋር ቀረብ እያለች ሳሜት ወይዘሪት ኒያት ሁለት ደቂቃ ይኑራህ እባክህ። የሆነ ነገር በጣም ጠቃሚ የሆነ ነገር ላውራህ እፈልጋለሁ። ይኸውልሽ ወይዘሪት ኒያት አዳምጪኝ። ልጅሽ ከሆነች ወደ እኔ ላከችሽ ጥሩ ጥሩ ነገሮችን እንድታወሪ፣ በፍጹም ጊዜሽ ማባከን የለብሽም። ይቅርብሽ፣ ምክንያቱም እኔ ልክ ልኳን ነግሬ ልጅሽን አባርሪያታለሁ። በፍጹም አታውቅም፣ ወደ አንተ ጋር መምጣቴን እንኳን አታውቅም እሷ። እባክህ፣ ይሄም ብታውቅ ደግሞ በፍጹም ወደ አንተ ጋር አትልቀኝም ነበረ። ስለዚህ ወደዚህ የመጣሽው ዝም ብለሽ ነው ማለት ነው አይደለም? ሳሜት ይኸውልህ የእኔ ጥፋት ነው። ሁልጊዜም ጊዜም ቢሆን በእውነት እልሃለሁ፣ ለአንተ ይሄን የሚስጥልህ ነገር ትፈልግ ነበረ ነበር። እኔ ነኝ የማስቆማት። እሱ ታማሚ ነው፣ እንደዚህ አይነት ነገር መንገር የለብሽም፣ አሁን አይደለም ጊዜው እያልኩ ያቆየዋት እኔ ነኝ። በጣም ብዙ ጊዜ በእውነት ለአንተ ልትናገር ትፈልግ ነበር፣ እኔ ግን አልፈቀርኩላትም። ምን ታረጊዋለሽ ታዲያ። መናገር ነበረባት። ለምን አልነገረችኝም? እባክሽ። ወይስ ደግሞ አንቺ ሽጉጡን ጭንቅላቷ ላይ ደቅነሽባት ነበር አፏን እንድትዘጋ አይደለም? አደለ? ምክንያቱም ይኸውልሽ፣ እሷ ለኔ መንገር አልፈለገችም ነበር፣ ለዛ ነው ምክንያቱም፣ እኔ ሳሜት፣ እጅላጅል ነኝ፣ ሞኝ ነኝ አይደለም? ደደብ ነኝ አይደለም? ምን አመጣለሁ። እባክህ እንደዚህ አትናገር ሳሜት፣ በእውነት ትለምናለሁ። ለብዙ ዓመታት እኮ ነው የተጋባችሁት እናንተ፣ አብራችሁ ኖራችሁት፣ ሁለት ልጆችም አፍርታችኋል። እባክህን እድል ስጣት፣ እባክ። እኔ ከዚህ በኋላ ለእሷ የምሰጠው እድል የለኝም። የመጨረሻ እድሏን ተጠቅማለች። እሱን አባክ ነዋለች። ከዚህ በኋላ እኔና እሷ በፍጹም አንድ ላይ አንሆንም። አብቅቷል፣ እኔና የእሷ ነገር። አሁን የተናገርኩት ነገር ግልጽ የሆነ ይመስለኛል። አይደለም በይደን አደሪ አሁን መሽቷል። ቆይ ቆይ ግን አንድ ነገር ሳልነግርሽ ከዛሬ ጀምሮ ማወቅ ያለብሽ ነገር ከዚህ በኋላ ሱምሩ የምትባል ስም ወይም ደግሞ ሰው ማውቀው የለም። ከዚህ በኋላ ወይ ዘሪና ያት ይህን ነገር ወቂ። አንቺም ሆንሽ እንዲሁም ደግሞ ልጅሽ በፍጹም ከኔ ፊት ለፊት እንዳትመጡ ከዚህ በኋላ ላያችሁ አልፈልግም ብሎ ተናግሮ ሲራመድ፣ ሳሚት ሳሚት እየለመንኩ ነው እያ ላይ ብትለማመጠውም ወደ መኪናው ይገባል። እባክህ ከልጆቿ ሰምሩን ከልጆቹ አትነጥል እባክህ እያለች ብንለምነውም መኪናውን አስነስቶ ጥሏት ይሄዳል። ሳሚት ወደ ልጆቹ ጋር እንደደረሰ ሰላምታ ከተለዋወጡ በኋላ አንድ ነገር ምን ነገር አለ እያለ ቻን ያስቆመዋል። አባዬ ይውል አዳምጠኝ፣ ስለዛ ስዕል እሱ ነገር ግራ እያጋባኝ ነው እያስጨነቀኝ ነው። የምን ስዕል ነው የምታወራው ልጅ? አክስቴ ስለተናገረችው የስምሩ ስዕል ነበር እያለች ነበር። ታሲም ቤቱ ስለሱ ነው ማውራ። እየሳቀም ሳሚት ይናገራል። ልጅ ቻን አክስቴን አጣቃጥ ማለት ነው። የውሸት እኮ ነው የምታወራው። ስምሩን ከዚህ ቤት ለማባረር ማታደርገው ነገር እንደሌለ ሁላችንም እናውቃለን ስለዚህ የማይረባ ነገር አውርታ ነው እሷ አንተ እንዳልከው ይሁን አባዬ ነገር ግን ለምድ ውደዛ የምታደርገው እሷ ልጄ እኔ ሄጄ ነበር እሱ ቤት እንዲሁም ደግሞ አልጋ ክፍሉ ቤቱም ሄጄ ነበር ይገርምሃል ግድግዳው ላይ አንድ ፎቶ እንኳን የለም አንድ ፎቶ ሱምሩን የሚመስል ፎቶ የለም ከሱምሩ ጋር ምንም አይነት ግንኙነት ያለው ነገር እዛ አላገኘውም አረጋግጫለሁ ልጄ አክስትህን ታውቃታለህ የውሸት ነገር እየፈበረከች ነው የምታውረው ይገባኛል። አባይ ለምሳሌ ግን አባይ አክስቴ የተለያዩ ወሬዎችን ለማውራት ብላ ሊሆን ይችላል በሱምሩ ላይ የተለያዩ ውሸቶችን አቀናበረች እንበል። ነገር ግን ያልገባኝ ነገር በራስህ በዓይነህ እንድታይ እዛ ቤት ሄደህ እንድታይ እየፈለገችው ለምንድን ነው? ይሄ ነገር አልገባኝም፣ አባዬ አክስትህ መሆኗን አትርሳ። ህክመት እኮ ነች። ምን ሆን? አልጃን አክስትህ እብድ ነች እያልኩ ነው። እዛ ግድግዳው ላይ የተሰቀለውን ፎቶ አይታ ሶምሮ ነች ብላ ልታመን ትችላለች። ገባ? ጭንቅላቷ ችግር አለባት አክስትህ። ስለዚህ እያልክ ያለው ውሸቷን አይደለም፣ በራሷ ግን አምናበት ነው እያልክ ነው አይደለ? አባዬ ሶምሮ ነች ብላ አንዱን ፎቶ አምናበታለች ማለት ነው። እንደዛ ነው እያልኩ ያለሁት። እብድ ነች። በየቦታው የምትታያት ሶምሮ ነው የምትመስላት። ይገርመሃል፣ በጣም ነው መጠላት ሶምሮን አክስትህ ለዚህ ነው ነገሮችን እያቀነባበረች በየቦታው ስሟን የምታጠፈው። ነገር ግን እኮ አባዬ ይበቃል፣ ይበቃል ልጄ። እባክህ ስለ ህክመት ከሆነ የምታወረው ይበቃል። በጣም እርቦኛል። ይገርማል። ወጣ እንበልና እንብላ። ልጄ እባክህ፣ በልተነስ፣ በልተነስ። በምሽት የሳሚት ቤተሰብ ሁሉም ተሰብስቦ ባለበትም እራታቸውን እየበሉ ነው። ከጥቂት ትካዜ በኋላ ሲቪላይም ትናገራለች፣ ቻንን እየተመለከተች። መቼ ነው የምንለያየው ቻን? ፍቹ መቼ ነው የሚሆነው ብላ ስትጠይቅ፣ ህክመትም ግራ ተጋባለች። ምን እያልሽን ያለሽው ሲቪላይ? የምን ፍች ነው የምታወሪው? ሳሚትም ይጠይቃል። ሲቪላይ ምንድነው እሱ እንደዚህ ያስቸኮለሽ ልጄ? ምንድነው ችኮላው? ሲቪላይ ትናገራለች። እንደማስታውሰው ከሆነ ከዚህ ቀደም ተናግረ ነበር፣ አይደለም እንዴ? ታመ በነበረበት ሰዓት ያንተ ፍላጎት የነበረው የኛን ጋብቻ ማየት ነበር፣ አይደለም እንዴ? ሰርጋችንም ማየት ነበር አይደለም? ፍላጎት ለዛ ነበር፣ አደለም እንዴ? የተጋባ ነው እሱም አለክነሽ። ልጄ አሁንም ቢሆን እኮ ታመም ያለው ህመም ይኮ አልተወኝም እኔ ግን እንደምመለከተው ከሆነ ጤነኛ እንዳልሆነ ነው የሚታየኝ አቶ ሳሚት። አንቺ አፍሽን ዝጊ እያለች ህክመት ትቆጣለች። ቻንም ይናገራል። ሲቪላይ፣ ስለዚህ ጉዳይ በኋላ ብቻችንን ቁጭ ብለን እናወራለን። ለምን ቢባልስ፣ ከዚህ የተለየ ነገር ምን የምትነግረኝ ሚስጥር ይኖራል? ቻን ንገረኝ ምን ልትለይ ነው? ብቻችንን ስናወራ እያባየን ሁኔታ እያየሹ፣ በጣም ከባድ ነው። ልትለይ ነው? እኔና አንቺ ከተለያየን እሱ ይበሳጫል፣ ይናደዳል። ነው ይሄንን ነገር አይችለውም። ልትለይ ነው? ይታመማል። ልት ለይ ነው ወይ ንገረኝ። ይኸውላችሁ፣ እዚህ ቤት ውስጥ ለሁለት ቀን ያክል ከባድ የሆነ ቀውስ ነበረ። የእህቴ የእሱም ሩ ሚስጥር ወጣ። አጎቴ ደግሞ ሚስቱን አባረረ። ለብዙ ዓመታት አብሯት የቆየውን ሚስቱን አባሯታል ከዚህ ቤት። ከዛም ተፋታ። ይሄን ሁሉ ቀውስ፣ ይህን ሁሉ ከባድ ሚስጥር ካወቀ በኋላ አጎቴ ግን ጤነኛ ነው ደህና ነው አይደለም እንዴ ይህን ነገር ተቋቁሞታል ስለዚህ እኔ እናንተ ብንለያይ የሚፈጠረው ነገር የለም ይሳትም ይናገራል እውነቱን ነው የተናገረችው ሲቪላይ ውዴ እያለሳሚት ይናገራል አሁን ካለሁበት ጤንነት እንድታመም ትፈልጊያለሽ እንዴ እንድሞት ነው እንዴ የምፈልጊው በፍጹም እኔ እንደዛ አላልኩም እንደዛ ወጥቶኛል እኔ እያልኩ ያለሁት ያ ሁሉ ችግር ሲፈራረቅብህ ተቋቁመዋል ምንም አልሆንክም እያልኩ ነው ስለዚህ እኔ እና እሱ በምንለያይበት ሰዓት ደግሞ ምንም የሚፈጠር ነገር የለም ምንም አትሆንም እያልኩ ነው ያለሁት ህክመትም ትናገራች ሲቪላይ ንግግርሽ በጣም እየቀፈፈኝ ነው ያለው፣ እያበሳጨኝ ነው። የኔ ንግግር የሚያበሳጭሽ ከሆነ ከኔ ጋር ባትነጋገሪ መልካም ነው። ስለዚህ ዝም ብትይ ይሻላል። ህክመት እንዴት ነው የምታናግሪኝ አንቺ ባለጌ? ቻንን ስትመለከት ከቆየች በኋላ ሲቪ ላይ ከተቀመጠችበት እየተነሳች ከዚህ የበለጠ ብዙ ነገር መናገር ያለብኝ አይመስለኝም። ስለዚህ ነገ ሁሉን ነገር እናስተካክለዋለን። የፍቺውን ነገር ነገ ከፍተዋለሁ። አንቺ ልጅ ነይ ተቀመጪ እያልኩሽ ነው። ነይ ተቀመጪ። ወዴ ነው የምትሄጁ? እያለች ይክመት ትጮኻለች። ቻንም ተከተሏት ሲቪ ላይ ይሄዳል። በእውነት ግን አንዳንድ ጊዜ ግራ ታጋባኛለች። የወንድም የሚስት በጣም ግራ የምታጋባንች ታስቀኛለች። ቆም ካለች በቃ የሆነ ነገር ይፈጠራል። ቦምብ ጥላት ይሄዳለች። ይዛት ዝም ብላውና አንተ ኧረ፣ እኔ ዝም ብላለሁ። አባይ ውድና የተከበራችሁ የቻናላችን ተከታታዮች፣ መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ የደወል ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን ሳይቆራረጥ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁ።